ራሳችሁን በማስተዋወቅ ትጀምራላችሁ። አብታሙ እስኪ ድምጸት አድሶ ከሱ ጀምራለሁ። ከዛ ወደ መሪጌታ ሄዳለሁ። ከዛ ወደ ብርሃን እንሄዳለን። ራሳችሁን ለአድማጅ ተመልካቾች አስተዋውቁ። ሀብትሽ በጣም አመሰግናለሁ። ቴዶዬ በቅድሚያ ስለሰጠህን እድል በመጀመሪያ በጣም በጣም አመሰግናለሁ። እግዚአብሔር ያክብርልን። ሐሳባችንን እንድንናገር ተሐድሶን በተመለከተ መጣራት የሚገባቸው ክሪል መሆን የሚገባቸው ጉዳዮችን እንድናጠራ፣ ምክንያቱም በጣም ብዙ ብዥታ ስላለ ይህንን ሀሳብ በተመለከተ ተሐድሶ ምንድን ነው፣ ዓላማው ምንድን ነው፣ እቅዱ ምንድን ነው፣ ግቡ ምንድን ነው፣ ምናምን የሚሉ በጣም በጣም ብዥታዎችና በጣም ጥያቄዎች ስላሉ ያንን ነገር ለሚከታተለን ህዝብ፣ ለሚያዳምጠን ህዝብ፣ ለቤተ ክርስቲያናችንም ጭምር ይህንን ሀሳብ እንድናብራራ እድል ስለሰጠህን በቅድሚያ በጣም አመሰግናለሁ። እግዚአብሔር ያክብርልን። በሁለተኛ ደረጃ ምናልባት ራሳችንን ለማስተዋወቅ እንግዲህ እድል ከተገኘ ሀብታሙ እባላለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ለረጅም ጊዜ ስናገለግል የቆየንን እኔንም ጨምሮ ሌሎችም ወንድሞች በዚህ ውስጥ ያለንን ሌላው ምናልባት እንደው ማስተካከል ከተገባ ታድሶ ራሱን የቻለ ሃይማኖት ሳይሆን አሁን የታድሶ ሃይማኖት ተከታዮች የሚለውን ማስተካከያ ቢደረግበት ብዬ ነው ለማለት የፈለግኩት። ታድሷውያን ሌላ ሃይማኖት ልክ እንደ ፕሮቴስታንት የሆነ ወይም እንደ ስ እንደ ኦርቶዶክስ የሆነ እንደ ካቶሊክ፣ እንደ ሌሎችም ሃይማኖት የሆነ ሳይሆን ግፉአን የሆንን ከቤተ ክርስቲያኒቱ የወንጌልን ጥያቄ ስላነሳን ክርስቶስ ኢየሱስ ሲሰበክ ብለን ስላለን፣ እንዲሁም ቤተ ክርስቲያን መታደስ ራሷን በእግዚአብሔር ቃል ማየት አለባት እግዚአብሔር የሰጣትን የተሐድሶ እና የለውጥ እድል መጠቀም አለባት ብለን በጠየቅ ነው። በመጠየቃችን የተነሳ ከቤተ ክርስቲያን የተገፋን ግፉአን የሆንን አባቶቻችን ጥያቄዎቻችንን እስኪሰሙን ድረስ በደጅ ሆነን በጸሎት ሆነን ጥያቄ እያቀረብን ያለን ወገኖች እንጂ ራሳችንን የቻለን እንደ ሃይማኖት ግሩፕ እንደዚህ ነው ብለን እንደው ተብሎ ባይባል በዛ ላይ ማስታከያ ቢደረግበት ለማለት ያክል ነው። አመሰግናለሁ። ሌሎቹ ደግሞ የሚናገሩ እስካለ ይቀጥሉ። እሺ ከልብ አመሰግናለሁ ሀብትሽ መርጊታ ወደ እርስዎ ልምጣ። አመሰግናለሁ። ወንድም ሀብታማ ነው። ቴዲ፣ እግዚአብሔር ይባርክህ ይህንን እድል ስላዘጋጀህልን፣ በዚህም መድረክ ደግሞ ሀሳባችንን ው ጥያቄያችንን እንደገና ህዝባችን እንዲረዳልን እድል ስላገኘን አንተን ከልብ እናመሰግናለን። ወንድሜ ሀብታሙ እንደተናገረው ከረጅም ጊዜ ከዛሬ 30 ዓመት ገደማ ጀምሮ በያለንበት ቤተክርስቲያን በተናጠል በቡድን በከባድ የድብደባ የዱላ ድብደባ፣ ድንጋይ፣ እንዲሁም በልዩ ልዩ ዛቻ ከቤተክርስቲያን ተባረን ወጥተን፣ ፕሮቴስታንት አንሆንም፣ መሆን አይጠበቅብንም። እኛ የቤተክርስቲያኒቱ ኦርቶዶክስ ልጆች ነን። ጥያቄያችንን ተስማን ጥያቄያችንን በጽሁፍም በቃልም እንግለጥ በምናሳተማቸው መጽሐፍቶች በጋዜጦች በመጽሔቶች እንዳሁኑ ፌስቡክ እና ዩትዩብ ባልነበረበት ጊዜ ሞባይል እንኳን ባልነበረበት ጊዜ በጋዜጣ በሲዲ በካሴት በካሴት እያሳትምን እያባዛን ለቤተክርስቲያኒቱ ስናቀርብ የነበርን ሰዎች ነን ከዚያ በኋላ እንግዲህ ሁኔታዎችን አዳመጥን፣ ቤተክርስቲያኒቱን ደጋግመን ጠየቅን። ቤተክርስቲያኒቱ መሪዎች፣ አባቶች የሚፈሩት ብዙ ነገር አለ። ምናልባት ራሳቸውንም በራሳቸው ላይ የሚመጣ ነገርን ይፈራሉ። ህዝቡ የሚያመጣው ማይበል ለምን የሚል ነገር ይፈራሉ። ገድላት ድርሳናትን መንካት ይፈራሉ። ከዚህ ገዚ የተነሳ እኛን ማሳደድና መግፋት ማራቅ የተፈለገበት ምክንያት ነው የታያቸው ስለዚህ እኛ ደግሞ ያንን መገፋት ከምንም ሳንቆጥር እየራበንም እየተጠማንም እስካሁን ድረስ አቤቱታ እያቀረብን ያለ ነው እና እኔ ከተገፉት አንዱ መርጌታ ጽጌ ስጦተው እባላለሁ። በቆሎ ትምህርት ቤት ረጅም ዓመት ቆይቻለሁ። በቅኔ ቤት፣ በቅዳሴ ቤት፣ በዜማ ቤት ቤተ ክርስቲያኒቱ በምትጠይቀው መስፈርት ሁሉ አልፌ መጥቼ የምስክር ወረቀቶችን ይዤ አዲስ አበባ ገብቼ ይሄም አይበቀኝም። እንደውም ስብከተ ወንጌል መማር አለብኝ ብዬ ቴዎሎጂ ገብቼ በስነ መለኮት ተመርቄ ጎፋ ገብርኤል ካቴድራል አዲስ አበባ ከተመደፉ በኋላ ነው አንድ አመት ሳላገለግል የመናፍቃን ትምህርት ያስተምራል ተብዬ ተከሰስኩ። በሲኖዶስ በሊቃውንት ጉባኤ የቀረብሁ፣ መልስ ሰጠሁ። ላስተማርኩት ትምህርት ራሷ ቤተክርስቲያኒቱ ያሳየችኝን የነገረችኝን በኮሌጅ ይሄ ባይሆን ጥሩ ነበረ፣ ይሄ ስህተት ነው ይሄ ትክክል አይደለም። ይሄን ግብጻውያን የጫኑብን ነው። ይሄ በልማድ የገባ ነው እና ይህንን ይሄንን ባካችሁ እንዳትቀበሉ እናንተ ከዚህ ተመርቃችሁ ስትወጡ ይህንን ይህንን ለማስወገድ መታገል አለባችሁ ብለው ራሳቸው አባቶቻችን መምህራኑ ያስተማሩንን ይዘን በጭካኔና በድፍረት ስናስተምር ያስተማሩን አባቶች ጭምር ሳይቀር ወደ ኋላ በመሸሽና በማፈግፈግ እኛን ለመከራ አጋፍጠው በመስጠት ስደተኞች አድርገውናል። እንግዲህ አንዱ የዚያ ሰለባ እኔ ነኝ። መርጌታ ጽጌ ስጦተው ነው የምባለው። በአንድም በሌላ ምናልባት ስሜን ሰምተ ይሆናል። ብዙ ወንድሞች አሉ። አሁን ህብረት ፈጥሮ ተጠናክሮ በአቋም ቤተክርስቲያኒቱን እየሞገተ ያለ ቤተክርስቲያን ወይም ቸርች መሆን አላቃተንም። በዚህም ተደራጅተን እርዳታ መሰብሰብ፣ ቤት መስራት፣ መኪና መግዛትም አላቃተንም። ግን በእውነት እግዚአብሔር በሚያውቀው የቤተክርስቲያኒቱ ልጆች ሆነን ዋጋ መክፈል አለብን። ቤተ ክርስቲያኒቱ ትረከበን፣ አሁንም ትቀበለን፣ ጥያቄያችን በአግባቡ ታስተናግድ ብለን እየሞገትን ያለን ሰዎች ነን፣ እና በዚህ ሁኔታ ነው ያለ ነው። ምክንያታችሁ ታድሶ የምትሉት ምኑን ነው የምትለው ነገር ካለ እንግዲህ በኋላ እንመጣበታለን፣ ወደ በኋላ እንመጣለን። በዋነኛነት እዚህ የተገናኘ ነው። ምናልባት አድማጅ ተመልካቾች ግልጽ የሆነ ነገር እንዲኖራቸው ለምሳሌ የወንጌል አማኞች የራሳቸው አስተምህረዋላቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ አስተምሮ አላት፣ ዶግማ እና ቀኖና አለ። የሙስሊሙ እምነት ተከታይ የራሳቸው አስተምሮ አላቸው። የእናንተ ደግሞ አስተምሮ ምን እንደሆነ ለአድማጭ ተመልካቾች እንድትናገሩና በዛ ላይ የሚነሳው ጥያቄዎች ካሉ የእናንተ አስተምሮ ከሌሎች በምን ይለያል የሚሉት ጉዳዮች ላይ እንድንወያይ ነው። በዛ ውድ ነው የምናወራው እንጂ በቤተክርስቲያናቸው መሀል ለተፈጠረው አለመግባባት እኔ ለመሸምገል ወይም ደግሞ ቅሬታ ለመስማት አይደለም። አስተምህሮቶቹን እና የሚነሱ ጥያቄዎችን ነው የምትመልሱት። በዚህ አውድ ነው የምንወያዩ፣ የምትገቡም ሰዎች በዚህ አውድ ነው የምትወያዩት እንጂ ለማስታረቅ ወይም ለማባባስ አይደለም። ለዛ አቅሙ የለንም። ሁላችንም እዚህ በዚህ አውድ ነው እንድታደምጡ ፈልገው። እሺ፣ ከልብ አመሰግናለሁ። መርጌታ ብርሃን ሰላም፣ ሰላም። ቅዱሳን ሰላም ናችሁ። ወንድሜ ቴዲ እንደምን ሰላም ነው ወይ? ዛሬ ስላየው ዛሬ በእንደዚህ መልክ ስለተገናኘን በጣም ደስ ብሎኛል። አልፎ አልፎ ያንተን ፕሮግራሞች ይከታተላለሁኝ። በዚህ ያላችሁ የተለያየ እምነት ተከታዮች ዛሬ እናንተንም ከእናንተም ጋር ልንወያይ አለን። በቅንነት በእውነት ማንኛውንም ጥያቄ በመጠየቅ አብረን ብንማማር የተሻለ ስለሆነ እኛ ምንም አይነት ቅድም መርጌታ ጽጌ እንደተናገሩት አጀንዳም ፕሮግራምም የተለየ ነገር የለንም በቤተ ክርስቲያናችን ውስጥ በኖርንበት ዘመን ባገለገልንበት ዘመን ቤተ ክርስቲያናችን የምትነቀፍበት በሌላ ሃይማኖቶች ልክ አይደለም በምትባልበት አቅጣጫ ላይ መጽሐፍቶችን ስንመረምር ያገኘነውን እውነት ይዘን ቤተክርስቲያናችን ንጹህ ትሁን የቆሸሸ ነገር ካለ በንጽህና ለሌሎች ብርሃን ሆና ትገለጥ የሚል ጥያቄ ባነሳንበት ሰዓት የእግዚአብሔርን ቃል እውነት ይዘን በተገለጥንበት ወቅት የተገፋን ወንድሞቻችሁ ነን እንጂ ሌላ ድርጅት አቋቁመን ሌላ ስፍራ ላይ ሌላ ፕሮግራም ይዘን የተገለጥን ሳይሆን፣ አሁንም ቤተ ክርስቲያናችን እናት ብለን የምናምን ጥያቄም ያለን ለመመለስም ቤተ ክርስቲያኒቱ ፍቃደኛ እንድትሆንልን የምንሞግት ወንድሞቻችሁን ሌላ አጀንዳ ሌላ ፕሮግራም የለንም። በቅንነት ጥያቄ ካላችሁ ምንወያይበት አጀንዳ ካለ ብንነጋገር ደስ ይለናል። ይህንን ያዘጋጀልን እግዚአብሔር ስሙ የተመሰገነ ይሁን። በተረጋጋ መንፈስ የእግዚአብሔርን ሐሳብ የእኛንም ፕሮግራም እቅድ መስማት ብትችሉ፣ ጥያቄ ካላችሁ መጠየቅ ብትችሉ በጣም ደስ ይለናል። ሁላችሁንም እግዚአብሔር ያክብርልን። እናመሰግናለን። እሺ ከልብ አመሰግናለው። ክብራትና ክብራን እንዳልኩት ለሁላችሁም እድል ሰጣችኋለው። እዚህ ቴሌግራም ላይ መታችሁ ጥያቄ መጠየቅ የምትፈልጉ ሰዎች እንዳላችሁ የጻፋችሁ ነው። እስካሁን 15 ሰዎች ጽፏል። ቴዲ ሀዋሳ የቴሌግራም ቻናል ነው። እዛ ላይ ሄዳችሁ ወረፋ ማስያዝ ትችላላችሁ። ከዛ ያረጋችኋለው። በደንብ ካደመጣችሁ በኋላ ውስጣችሁ አለ የምትሉትን ጥያቄ ትጠይቃላችሁ ማለት ነው። ከማለ ጀምር ከሀብትሽ ሀብትሽ ሬዲ ነህ ጀምር። ችግር የለውም ችግር የለውም። እሺ እኔ እኔ በተለይ ከቅርብ ጊዜ ወዲህ ነው ሲነገር የምንሰማው ታድሶ ታድሶ ይባላል። እንደገና ደግሞ አይ እነዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ገብታችሁ የፕሮቴስታንቱን ተልዕኮ የሚታስፈጽሙ እንደሆናችሁ ይነገራል። ሌላ ዓላማ እንዳላችሁ ይነገራል። ብዙ ብዙ ነገር ነው፣ ያልጠሩ ነገሮች አሉ። እና እስኪ ከዚህም ጀምር። ተሐድሶ ማለት ምን ማለት ነው? በጣም አመሰግናለሁ ቴዲ። እንግዲህ ይሄ ተሐድሶ የሚለውን ቃል የቃሉን ፍቺ እንደው ከመናገራችን ምናልባት በፊት በጣም መሰረታዊ ጥያቄ ነው። ምክንያቱም ሐሳባችንን፣ አላማችንን፣ ግብራችንን ለመሄድ የምንፈልግበትን አቅጣጫ ቤተክርስቲያኒቷን በምን መንገድ እንደምንመለከታት፣ በምን አቅጣጫ ከቤተክርስቲያናችን ልንወጣ እንደቻለን እና የመሳሰሉትን ጉዳዮች ለማብራራት ትልቅ እድል ይከፍታል እና ታድሶ ማለት ምን ማለት ነው በመጀመሪያ ደረጃ ራሱ ትርጉሙ የቃሉ ትርጉም ራሱ ምን ማለት ነው ብለን ስንመለከት እንግዲህ ከገዝ ቃል የመጣ ነው። አደሰ ወይም አዲስ አደረገ፣ አስተካከለ፣ አረመ፣ ቀባ፣ ወደ መጀመሪያው ነገር መለሰ፣ ወደ መጀመሪያው ሀሳብ አመጣ ብሎ ማለት የሚል ትርጉም ሊይዝ ይችላል። ዝም ብሎ ይሄ በወፍ በረር ቀኝ ስንፈታው ትርጓሜው በዛ ደረጃ ሊታይ የሚችል ነው። ቀድሞ ከነበረው አንዳች ነገር ቀድሞ የነበረውን መልኩን፣ ውበቱን፣ ይዘቱን፣ ቅርጹን እና መሰል ነገሮችን ለምሳሌ በእድሜ ብዛት ሊሆን ይችላል በሰዎች ጥፋት ሊሆን ይችላል። ነገሩ በሚገባ መያዝ ባለመቻል የመጣ ችግር ሊሆን ይችላል። ብቻ አንዳች ነገሩን ፕሮፐርሊ ሃንድል ማድረግ ካለመቻሉ የተነሳ ከሚፈጠር ችግር በሚመነጭ ችግር የተነሳ ነገሩን ለማስተካከል የሚወሰድ እርምጃ ማለት ነው። አዲስ ማድረግ፣ መወልወል፣ ማበጀት፣ ማስተካከል፣ ወደ ቀድሞ ነገር መመለስ ማለት ብለን ልንወስደው እንችላለን። ሌላው ምናልባት እንግዲህ ተሐድሶ የሚለውን ሀሳብ ከቤተክርስቲያናችን ሊቃውንት ምን ብለው ፈቱት፣ ታድሶ የሚለውን ሀሳብ ምን ብለው ፈቱት የሚለውን እንደ ሪፈረንስ አድርገን የምንወስዳቸው በቤተክርስቲያናችን በጣም ትልቅ ስም ያላቸው በኢትዮጵያ ታሪክም በጣም ትልቅ ስምና አሻራን አሳርፎ ያለፉ ዛሬ በህይወት የሌሉት የፕሮፌሰር ጌታቸው ኃይሌ ምናባት አንተም ታውቃቸዋለህ ብዬ አስባለሁ ቴዲ፣ ወይም በቤተክርስቲያኒቱ ሊቀ ሊቃውንት ጌታቸው ኃይሌ የሚባሉ ሰው በጻፉት መጽሐፍ ላይ ደቂቀ እስጢፋኖስ ወይም በህግ አምላክ በሚለው መጽሐፍ ላይ ታድሶ የሚለውን ፍቺ ምን ብለው ነው የፈቱት? ታድሶ ማለት ተደላድሎና ተመቻችቶ በተቀመጠ ስርዓት ላይ ወይም ሲስተም ላይ ወይም ኢስታብሊሽመንት ውስጥ የዛገና የሚራገፍ ነገር የሚያይ የአይምሮ ችሎታ እና የተፈጥሮ ተስጦ ካላቸው ታላላቅ ሰዎች ዘንድ የሚመጡ ሐሳቦች ናቸው ብለው ይፈቱታል። ታድሶ አሁን እንግዲህ ተመልከት፣ ታድሶ መንፈሳዊ ትርጓም የሚሰጠው ነገር ብቻ ሳይሆን በየትኛውም ቅርታ ጋር አድባይ ተመልካቾች እያዩ ትምህርትም ከሆነ ትምህርት፣ ጥያቄም ከሆነ መጠየቅ እንዲችሉ ቪዲዮ ማብራት አትችሉ። አሁን ቪዲዮ ማብራት ትችላለህ። ያለሁበት ቦታ ትንሽ ሄዱኝ። በጣም አስቸጋሪ ስለሆነ ቪዲዮ ለመክፈት ትንሽ አስቸግሮ ነው፣ መብራቱ ምናምን ትንሽ አስቸግሮ ነው። ብችልማ በከፍተው በጣም ደስ ይለኝ ነበረ፣ ግን ትንሽ መብራቱ ያስቸግረኛል። ቴዲዬ ትንሽ ጠብቀኛለ ወይ? ካልሆነ እንደመከፍት ወይ እስከመከፍት ድረስ ትንሽ ልጠብቅ። አሁን ይህን ዙር አውራ እና በሚቀጥለው ግን ቪዲዮ ማብራት አለባቸው። ምክንያቱም ያለን ማውራት ስላለብን ማለት ነው። እሺ። እና እንዳልኩት ተሐድሶ የሚለው ሐሳብ ከዛ ልክ የሚሰፋ ነው። መጽሐፍ ቅዱሳዊና መንፈሳዊ ትርጓሜ ብቻ የሚሰጠው ነገር ሳይሆን በማንኛውም ሴኩላርም አውድ ላይ ሊጠቀሙት የሚችሉት በሴኩላር አለም ላይም ሰዎች የሚጠቀሟቸው አንዳችን ነገር ልክ አይደለም ተብሎ የሚባለውን ነገር ለማስተካከል፣ ለማረም፣ ለማረቅ ወደ ቀድሞ ነገር ለመመለስ የሚወሰድ ኢኒሼቲቭ እና እርምጃ ነው እና እኚህ ሰው አሁንም በደግሜ እንደው ሐሳቡን ብናገረው በጣም ደስ ይለኛል። ሪፎርሜሽን እና ሪቫይቫል ተደላድሎና ተመቻችቶ በተቀመጠ ስርዓት ውስጥ የዛገና የሚራገፍ ነገርን የሚያይ የአይምሮ ችሎታ እና የተፈጥሮ ተስጦ ካላቸው ታላላቅ ሰዎች ዘንድ የሚመጡ ሀሳቦች ናቸው ብለው እኚህ ሰው ያስቀምጣሉ። ስለዚህ በአጭሩ ታድሶ ማለት በቤተ ክርስቲያን አሁን እኛ ታድሶ ማድረግ አለባት ቤተ ክርስቲያኒቱ፣ ወይም ቤተ ክርስቲያኒቱ ወደ ታድሶ መጣት አለባት ብለን ስንል በውስጧ ቀደም ስትመሰረት ያልነበሩ ከሐዋርያ ትምህርት የወጡ ከክርስቶስ ትምህርት የወጡ ከአባቶች ትምህርት የወጡ ስርዓቶች፣ ወጎች፣ ባህሎች፣ ስነመለኮታዊ ፍታቴዎች ተገኝተውባታል። ስለዚህ ራሷን በእግዚአብሔር ቃል የምትፈትሽበት፣ በእግዚአብሔር ቃል የምትመረምርበት፣ በእግዚአብሔር ቃል የምታይበት እድልና መለኮታዊ አደራረግ ማለት ነው። ታድሶ ማለት ነው እንጂ አንዳንዶች እንደሚሉት የሌሎች ሰዎችን ተልኮ ተሸካሚ፣ የአውሮፓውያንን እምነት ተሸካሚ፣ ባህል በራዥ፣ ሃይማኖት ከላሽ፣ እምነት አፍራሽ፣ ድንበር ቁራሽ፣ ምናም ብለው እንደሚሉት ያለ ሳይሆን ጥያቄው መንፈሳዊና ሃይማኖታዊ የሆነ ቤተክርስቲያን በሳተችባቸው፣ በወደቀችባቸው፣ ሚስ ባረገችባቸው ጉዳዮች ላይ እራሷን በመመርመር ለእግዚአብሔር ቃልና ለእግዚአብሔር ሀሳብ እንድትታዘዝ የሚጠይቅ የለውጥ ድምጽ ነው ተሐድሶ። የግፉአን ድምፅ ነው ተሐድሶ። አሁንም አባቶቻችን ድምፃችንን እንዲሰሙ፣ አሁንም አባቶቻችን የምንጠይቀውን ጥያቄ እንዲሰሙን ከበር ሆነን ከደጅ ሆነን የአባቶቻችንን መልካምና በጎ ምላሽ የምንጠይቅበት፣ የምንጮህበት የለውጥ ድምጽ ነው ብሎ ማለት ይቻላል ተሐድሶ። በዚህ ላይ እናንተ ከቤተክርስቲያን በኋላ ነው የመጣችሁት፣ ቤተክርስቲያን ከእናንተ በፊት ነበረች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረች ናት አ ከአራተኛው ክፍለ ዘመን ጀምሮ የነበረች ናት። እናንተ አሁን ለምሳሌ አያችሁ፣ ትክክል ያለሆነ ነገር ካለ ትታችሁ ነው እንጂ መውጣት ያለባችሁ። አንታደስም ካለ ቤተክርስቲያን አትታደስም አትለወጥም ከተባለ ለምንድነው ውስጡ ናችሁ ታደሱ እያላችሁ ግብ ግብ ውስጥ ምትገቡት? አንታደስም አንለወጥም የራሳችን ዶክትሪን አለን የራሳችን ቀኖና አለን ካሉ ለምን ሌላ ስም ቀይራችሁ ዶክትሪን እና የራሳችሁን አስተምህሮ ይዛችሁ ለምን በራሳችሁ አስተምህሮ ዙሪያ ላይ ተከታዮቻችሁን አታበዙ? በጣም ጥሩ ጥያቄ ነው ቴዲዬ፣ ይሄ ከምን ይመነጫል መሰለህ? አሁን ይሄ ጥያቄ ጥያቄውን አስተካክዬ ልመልስልህ። አሁን ያንተ ያልከውን ሀሳብ አሁን ቤተክርስቲያን አትታደስም፣ ቤተክርስቲያን ተሐድሶ አታደርግም፣ ቤተክርስቲያን ልታደስ አትችልም የሚለው ሀሳብ በራሱ ትክክለኛ ሀሳብ አይደለም ቴዲዬ። ይሄ ከቤተክርስቲያን ስሪትና ባህሪ የመነጨ መልስን ልስጥናል በዚህ ሀሳብ ላይ ሊሄድ አሁን ቤተክርስቲያን ስንል ሁለት መልክ አላት። ቤተክርስቲያን በነገራችን ላይ በጣም ብዙ ሰው የሚስተው አንድ ነገር አለ። ብዙ ወንድሞቻችን ታድሶን በተመለከተ ብዙ አሉታዊ ሀሳብ የሚይዙ ሰዎች የሚያነሱት አንዱ ሀሳብ ቤተክርስቲያን ፈጽሞ ልትታደስ አትችልም ብለው ይሞግታሉ። ይሄ ራሱ ቤተክርስቲያን ምን ማለት እንደሆነች ወይም ቤተክርስቲያን ራሷ ምን ማለት ነች የሚለውን ፍቺ በአግባብ ካለመረዳት የሚነሳ ሀሳብ ነው ብዬ ነው የማስበው። ቤተ ክርስቲያን በሁለት መንገድ ልናያት እንችላለን። አሁን ቤተ ክርስቲያን ከእናንተ በፊት ነበረች፣ አይ አልታደስም፣ አይ ታድሱ አያስፈልገኝም ብላ ካለች ለምንድን ነው እናንተ ቻሌንጅ የምታደርጓት የሚለውን መልስ ከራሱ ከመጽሐፍ ቅዱስና ከቤተ ክርስቲያን ታሪክ ተነስቼ ነው ልመልስልህ የምሞክረው ቴዲ። ቤተ ክርስቲያን ሁለት መልክ አላት፣ ሁለት መልክ አላት። አንደኛው መልኳ ድርጅታዊና መዋቅራዊ ይዘት ያላት ነች። ቤተ ክርስቲያን ምን ማለት ነው? ለምሳሌ የራሷ አስተዳደር ያላት፣ የራሷ መዋቅር ያላት የራሷ ሰራተኞች ያላት የራሷ ደሞዝ ከፋይ ደሞዝ ልትከፍል የምትችል ያላት ከመንግስት ጋር ህብረት አድርጋ ልትሰራ የምትችልበት ተቋማዊ መልክ ያላት ነች፣ አንደኛ። ሁለተኛ ደግሞ ቤተ ክርስቲያን ኦርጋኒዝምም ጭምር ነች። ኦርጋኒዝም ማለት ምን ማለት ነው? ህይወት ያላት በውስጧ ህይወት ያላቸው ሰዎች የሚንቀሳቀሱባት የሚኖሩ፣ የሚበሉ፣ የሚጠጡ መንፈሳዊ ስርዓቶችን የሚፈጽሙ አካላቶች በውስጧ የሚመላለሱባት አካላዊት ኩላዊት ነች ቤተክርስቲያን። ስለዚህ ቤተ ክርስቲያን በሁለት መንገድ ነው የምናያት አንደኛው ድርጅታዊ መዋቅር አላት ሁለተኛ ደግሞ መንፈሳዊትም ጭምር ነች ይሄ ታድሶ አያስፈልጋትም አያስፈልገኝም ብላ ብትል ሪፈር የምናደርገው የጌታን ትምህርት ነው ወደ ጌታ ትምህርት ነው የምንመጣው የጌታን ትምህርት ምንድን ነበር የሚለው ጌታ ኢየሱስ ክርስቶስ በመዋለ ስጋዊ ምድር ላይ ካስተማረ በኋላ የተመሰረቱ ቤተክርስቲያኖችን ብንመለከታቸው ሐዋርያት የመሰረቷቸው ቤተክርስቲያኖች ብንመለከታቸው ከሮሜ ብንነሳ ከኤፌሶን ብንነሳ ከገላቲያ ብንነሳ ምናልባት ሰዓት ምናልባት ላይ በቃኝ ይችላል እንጂ እያንዳንዱም ዝርዝር ነገሮችን እንኳን ብንመለከት የተጻፉት የተሃድሶ ደብዳቤዎች ናቸው። ለምሳሌ የሮሜን ቤተክርስቲያን ምሳሌ አድርጌ ልንገርህ። የሮሜ ቤተክርስቲያን እንግዲህ ሐዋርያት በአካለ ስጋ እያሉ የተመሰረተች ቤተክርስቲያን ነች። የሮሜ ቤተክርስቲያን ሐዋርያው ቅዱስ ጳውሎስ በአካለ ስጋ እያለ የመሰረታት ቤተክርስቲያን ነች። የሮም ቤተክርስቲያን ምንም እንኳን ሐዋርያው ቅዱስ ጳውሎስ በአካለ ስጋ እያለ የመሰረታት ቤተ ክርስቲያን ትሁን እንጂ በጊዜ ብዛት፣ በሰዎች ድካም፣ በአስተዳደር ድክመት፣ በሐሰት ትምህርት መጥለቅለቅ ግን ችግር ስትገባ ራሱ ሐዋርያው ቅዱስ ጳውሎስ የተመለሱ የተሐድሶን ደብዳቤ ጽፎላቸዋል። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚል ወደ ጸጋ ትምህርት እንዲመለሱ ወደ ሐዋርያት ትምህርት እንዲመለሱ ወደ ጌታ ትምህርት እንዲመለሱ ለነዚህ አብያተ ክርስቲያናት ራሱ በህይወተ ስጋ እያለ ለመሰረታቸው ቤተ ክርስቲያናት ራሱ ደብዳቤዎችን ጽፏል። ሌሎችም የገላትያን ቤተ ክርስቲያን ብትመለከት የፊልጵሶስን ቤተ ክርስቲያን ብትመለከት ኢቭን ሌላው ቀርቶ ሰባቱ በዮሐንስ ራእይ ላይ የምንመለከታቸውን የሰባቱን አብያተ ክርስቲያናትን እንኳን ብንመለከት ደብዳቤዎቹ የመታደስ ደብዳቤዎች ናቸው። የቀደመ ፍቅራችሁን ትታችኋል፣ ተመለሱ እንደ ቀድሞ የተመላለሳችሁ አይደለም ተመለሱ ወደ ጌታ ትምህርት ተመለሱ የሚል የተሐድሶ ጥሪዎች ናቸው እነዚህ ስለዚህ ቤተ ክርስቲያን ከስሪቷ በመነሳት ተሐድሶ አያስፈልገኝም ዶክትሪን አለኝ ትምህርት አለኝ ስርዓት አለኝ ይሄ ነገር ለእኔ መታደስ እንግዳዬ ነው ባህሬ አይደለም ልትል አትችልም ስሪቱ ራሱ አይፈቅድም ይሄን ነገር ለማድረግ ስለዚህ ከመነሻው የቤተ ክርስቲያን ስሪት በራሱ ለተሐድሶ ራሷን እያዘጋጀች እያበጀች የስተት ትምህርት ሲገባ ራሷን እያረመች የሐሰት ትምህርቶች ሲመጡ እራሷን እያረመች ስርዓቷ፣ ወጓ፣ ባህሏ፣ ስነ መለኮታዊ እሴቷ ሁሉ ሲበላሹ በእግዚአብሔር ቃል እየፈተሸችና ራሷን እያስተካከለች እንድትተርጋ በጌታ ትምህርት ላይ የተመሰረተች መንፈሳዊ ተቋም ነች ቤተክርስቲያን። ስለዚህ መታደስ ባህሪዋ ነው። ምን ማለት ነው? አልታደስም ያለች ቤተክርስቲያን መሆን ያለባት ሚያስፈልጋት ተሐድሶ ሳይሆን በህይወት ያለች ቤተክርስቲያን ሚያስፈልጋት ምናልባት ትንሳኤ ነው ሚያስፈልጋት በህይወት ያለች ቤተክርስቲያን ግን ተሐድሶ አያስፈልገኝም፣ ብቁ ነኝ፣ ሙሉ በኩል ይሄ ነኝ፣ ሁሉ በሁሉ ነኝ ልትል የምትችልበት ምንም አይነት ግራውንድ የላትም። እሺ፣ ወደ አንተ ዞሬ እመጣለሁ። በተቻለ መጠን የተለያዩ ጥያቄዎችን አነሳላችኋለሁ። ቀደም ሲል